ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የአፋር ህዝብ በህወሓት ቡድን ላይ ታላቅ የተቃውሞ ሰልፍ አካሄደ። የአፋር ህዝብ የአፋር ክልል ወሰንን ጥሶ የገባውን የህወሓትን ወራሪ ቡድን በመቃወም ከክልላችን ውጡ የሚል የተቃውሞ ሰልፍ ዛሬ ህዳር 1 2018 ዓ.ም ተመረት አካሂዷል። ህገ መንግስቱንና የፕሪቶሪያን ስምምነት በመጣስ ከትግራይ የሰላም ኃይል ጋር እዋጋለሁ ብሎ ወደ አፋር ክልል የገባው የህወሓት ወራሪ ቡድን በከፈተው ተኩስ እና በተኮሳቸው ከባባድ የጦር መሳሪያ በአፋር ህዝብ ላይ ሞትና የአካል ጉዳት አድርሰዋል፣ ንብረታችንንም አውድመዋል፣ እንዲሁም የአፋርን ህዝብ አፈናቅለዋል በማለት ተቃዋሚ ሰልፈኞቹ ድምጻቸውን አሰምተዋል። የ የአፋር ህዝብ ወራሪውን የህወሓት ቡድን በአስቸኳይ ከክልሉ እንዲወጣ ካልሆነ ከክልሉና ከፌዴራል መንግስት ጎን በመቆም በህወሓት ቡድን ላይ እርምጃ እንደሚወስድ ሰልፈኞቹ አስታውቀዋል። ህወሓት የፕሪቶሪያውን ስምምነት በማክበር በኢትዮጵያ ሰላም እንዲሰፍን ያስባል ብሎ ማለት ከእባብ እንቁላል የእርግብ ጫጩት ይፈለፈላል ብሎ እንደመጠበቅ ነው እንደሚታወቀው ጥቅምት 15 2015 ዓ ም በኢፌድሪ መንግስትና በህወሓት መካከል በፕሪቶሪያ የተደረሰው የሰላም ስምምነት ለህወሓት ብስራት ለሻብያ ደግሞ መርዶ የመንገር ያህል ሲሆን በ2010 ዓ ም የተፈጠረውን ለውጥ ተከትሎ በኢትዮጵያና በኤርትራ መካከል ተስተውሎ የነበረውን የሰላም የወንድማማችነትና የመልካም ግንኙነት ጭላንጭል መልሶ የተዳፈነበት ነበር። በ2010 ዓ.ም በተፈጠረው የለውጥ መንግስት ህወሓት ድንብርብሩ ወጥቶ አኩርፎ ማቄን ቅሌን ሳይል ጓዙን ጠቅልሎ መቀሌ መክተቱ ይታወቃል። ራሱን ካደራጀና ካዘጋጀ በኋላ በ2013 ዓ.ም ዳግም ስልጣን ለመያዝ በሚል ቀቢጸ ተስፋ በሰሜን እዝ ላይ በከፈተው ጥቃትና ወደ አጎራባች ሀገር ኤርትራ ዋና ከተማ የጣለው የከባድ መሳሪያ አረሮች በአማራና በአፋር ክልል ንጹሃን ላይ የፈጸመው ግፍና ግፊት ለመመከትና ለማስቆም የተደረገውን የጸረ ህወሓት ዘመቻ እንደ መልካም አጋጣሚ በመጠቀም ቀን ሲጠብቅ የነበረው ሻዕቢያ ሽኮኮ አድርጎ አራት ኪሎ ቤተ መንግስት ያስገባቸው የህወሓት ጉጅሌ ቁንጫዎች ከ1983 ዓ ም ጀምሮ ሻዕቢያ የኢትዮጵያን ኢኮኖሚ በበላይነት ለመቆጣጠር የነበረው ህልሙን ለማሳካት የኢትዮጵያን አንጡራ ሀብት በመዝረፍ ሀብት ጣሪያ ላይ ለመውጣት እየተፍጨረጨረ ባለበት በጥቂት የአድዋ ተወላጅ በሆኑ የህወሓት ቁንጮዎች በፈጸሙበት ክህደት በሻቢያ ምትክ የሀገሪቱን አንጡራ ሀብት በመቆጣጠራቸውና ትላልቅ መሰረተ ልማቶችን ነቃቅለው በዘረፋ በእጃቸው ማስገባታቸው ከዚያም በ1991 ዓ.ም በሀገራቱ መካከል በተፈጠረው የመሬት ይገባኛል ጦርነትና ይህንን ተከትሎ ከዓለም ማህበረሰብ በተጣለበት ማዕቀብና መገለል ለደረሰበት ድቀት ዋነኛ ምክንያት የነበሩት የህወሓት ጉጅሌዎችን ለመበቀል ከመሻት ባለፈ በትግራይ ውስጥ የሚገኙ የወንድ ዘር የተባለን ከወዲያኛው ለማጥፋት በትግራይ የሚገኝን ማንኛውም አይነት መሰረተ ልማት ነቃቅሎ በመዝረፍና በማውደም ትግራይን ምድረ በዳ ሆና ዳግም እንዳታንሰራራ ለማድረግ የነበረውን የሻቢያ ህልም ከዳር እንዳይደርስ የተጨናገፈው በፕሪቶሪያው ስምምነት በመሆኑ የፕሪቶሪያው የሰላም ስምምነት ለሻቢያ መርዶ ከመሆኑም ባሻገር ከኢትዮጵያ መንግስት ጋር ዳግም ሆድና ጀርባ እንዲሆኑ ያደረገ ነው። በሌላ በኩል የፕሪቶሪያው የሰላም ስምምነት ለኢትዮጵያ መንግስትና ህዝብ፣ እንዲሁም ለተቀረው የዓለም ማህበረሰብ በሀገሪቱም ሆነ በቀጠናው የሰላም ፎይታ ሊሰጥ የሚችል እንደሆነ ተደርጎ የሚወሰድ ሲሆን ለህወሓት ጉጅሌ ቁንጮዎች ግን የፕሪቶሪያው ስምምነት ህይወታቸው የታደገበት እስትንፋሳቸው የተመለሰበት ጊዜ የሚገዙበት ዳግም የሚያንሰራሩበት ለዳግም ወረራ የሚዘጋጁበት እድል የሚፈጥር የምስራች እንጂ የህወሓት ቁንጮ ባለስልጣናት የፕሪቶሪያውን የሰላም ስምምነት እንደ በጎና መልካም አጋጣሚ ተጠቅመው በሀገሪቱ ዳግም ግጭት እንዳይፈጠር ለተደረሰበት የሰላም ስምምነት ተገዢ ሆነው ለተግባራዊነቱ በመታተር በኢትዮጵያ ሰላም እንዲሰፍን የበኩላቸው ጥረት ያደርጋሉ ብሎ የሚያስብ ካለ ከእባብ እንቁላብ ሊል ግብጫ ጩት ይፈለፈላል ብሎ የሚጠብቅ የዋህ ብቻ ነው እላለው። ምክንያቱም ህወሓት ተፈጥሮም የትግራይንም ሆነ ሌላውን የኢትዮጵያ ህዝብ ለመጥቀም የተፈጠረ ሳይሆን የህወሓት ቁንጫዎች አእምሯቸውን በግል ፍላጎትና ጥቅም ያደለቡ ልቦናቸውን ለዕለት ጉርስ ያደሙና ሀሞታቸው ያፈሰሱ የቀንጅቦች መሆናቸውን የመንግስት የመሆን እድል ባገኙበት ወቅት የአህያ ስጋ አልጋ ሲሉት መሬት እንዲሉ ሆነው በመገኘታቸው የህወሓት አፈጣጠሩም ሰላም የሚወድ እንዳልሆነ መላው ኢትዮጵያዊ የሚያውቀው ይመስለኛል። ለተጨማሪ ማስረጃ ደግሞ ከሰመኑ ወደ ሀራ መሬት ያደረገው የወረራ ተግባር፣ እያወጣቸው ያሉ ተቀብረው የተደበቁ የጦር መሳሪያዎችን፣ እና አዳዲስ የተዋጊ ህጻናት ምልመላና ስልጠና ህወሓት ሰላም ፈላጊ ላለመሆኑ ከበቂ በላይ ማስረጃዎች ናቸው የሚል እምነት አለኝ። አርዱል ሀበሻ ከምስራቅ ኢትዮጵያ እንደላኩልን ፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም በሞት ተለዩ። አንጋፋው የታሪክ ምሁርና ተመራማሪ ፕሮፌሰር ላጲሶ ጌዴሌቦ ባደረባቸው ህመም በሕክምና ሲረዱ ቆይተው በትላንትና ዕለት በ87 ዓመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ላጲሶ በህይወት በነበሩበት ዘመን ለሀገራቸው ኢትዮጵያ እንዲሁም ለአፍሪካ የታሪክ ጥናትና ምርምር ትልቅ አበርክቶ የነበራቸው ሲሆን የተለያዩ የታሪክ መጽሐፍቶችን ጽፈው ያሳተሙና በዘርፉ አንቱታን ያገኙ ታላቅ ምሁርም ነበሩ። ፕሮፌሰር ላጲሶ የኢትዮጵያውያንን የጋራ እሴት፣ ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበርከታቸውም ተመላክቷል። የፕሮፌሰር ላጲሶ ጌዴሌቦ የአስክሬን ሽኝትና ቀብር ስነ ስርዓት የፊታችን ማክሰኞ ህዳር 2 ቀን 2018 ዓ.ም ተመረተ እንደሚከናወንም ተገልጿል። ጠቅላይ ሚኒስተር ዶክተር አብይ አህመድ በፕሮፌሰር ላጲሶ ጌዴሌቦ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስተሩ ባስተላለፉት የሀዘን መግለጫ መልእክት አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌዴሌቦ በህክምና ሲረዱ ቆይተው በትናንትናው ዕለት ማለፋቸው በታላቅ ሀዘን መስማታቸውን ገልጸው ነፍሳቸውን በአጸደ ገነት እንዲያኖርና ለወዳጅ ዘመዶቻቸው መጽናናትን እንዲሰጥ እመኛለሁ ብለዋል። በተጨማሪም የኢፌድሪ ምክትል ጠቅላይ ሚኒስተር አቶ ተመስገን ጥሩነህ እና የኢፌድሪ ፕሬዝዳንት ታዬ አጽቀ ስላሴም በፕሮፌሰር ላጲሶ ጌዴ ለበሁልፈት የተሰማቸውን ሀዘን ገልጸዋል። ቱርኪያ የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ላይ የእስር ማዘዣ አወጣች ቱርኪያ የእስር ወረቀቱን ያወጣችው በጋዛ የዘር ማጥፋት ወንጀል ተሳትፈዋል ባለቻቸው 37 የእስራኤል ባለስልጣናት ላይ ነው ከ37ቱ መካከል ከቤንያሚን ኔታንያሁ በተጨማሪ የመከላከያ ሚኒስተሩ እስራኤል ካትዝ የደህንነት ሚኒስተሩ ኢታማር ቤን ጊቨር እና የጦር አዛዥ ጀነራል ኤአልዛሚር ዛሚር ይገኙበታል ቱርኪያ ባለስልጣናቱ በጋዛ አቅደው የዘር ማጥፋት ወንጀል በሰብአዊነት ላይ የተቃጡ ጥፋቶችን ፈጽመዋል ስትል ከሳለች። የዓለም አቀፉ የጦር ወንጀለኞች ፍርድ ቤትም ከዚህ በፊት በቤንያሚን የታናሁ እና በቀድሞው የመከላከያ ሚኒስቴር ዮሃፍ ጋራንት ላይ የእስር ማዘዣ አውጥቶ የሮም ስምምነት የፈረሙ ሀገራት ሁለቱ ባለስልጣናት ሀገራቸው ከገቡ አስረው እንዲያስረክቡትም መጠየቁ ይታወሳል። ኢራን ያልተጠበቀ ድርቅ እንዳጋጠማት ተገለጸ። በተለይም ዋና ከተማዋ ቴሄራን ከባድ የውሃ እጥረት እንደገጠማት ፕሬዚዳንት ማሱድ ፔዜሽኪያን አሳውቀዋል። ታይቶ በማይታወቅ ሁኔታ ዝቅተኛ የዝናብ መጠን በሀገሪቱ ሲመዘገብ የውሃ ማከመቻዎች ሳይቀሩ ባዶሞ ወደ መሆን ተሸጋግረዋል። በቅርቡ ዝናብ የማይኖር ከሆነ የውሃ አጠቃቀም ገደብ ሊኖር እንደሚችልም ፕሬዚዳንቱ አሳስበዋል። የተፈጠረውን ቀውስ ለመቆጣጠርም በዚህ መንገድ ብቻ መንቀሳቀስ በቂ ላይሆን ይችላል ተብሏል። ከዋና ከተማዋ ቴሄራን ሕዝቡን እና አስተዳደሩን የማስወጣት ሀሳብ እንዳለማቸው ማሱድ ፔዜሽኪያን አስገንዝበዋል። ታሪካዊቷን ቴሄራንን ወደ ሌላ ከተማ የመለወጥ አዝማሚያ ነው በሚልም እየተተቹ ይገኛሉ። በቴሄራን ጋዜጠኞች እና ማህበራዊ ሚዲያ ተጠቃሚዎች እየተተቹ የሚገኙት ፕሬዝዳንቱ አደጋው እንዳይከፋ ስጋታቸውን አስቀምጠዋል። የቀድሞ የትሄራን ከንቲባ ሳይቀሩ ቀልድ ነው በሚል የፔዜሽኪያንን ሀሳብ አጣጥለውታል። ለሚቀጥሉት አስር ቀናት ዝናብ ሊዘንብ እንደማይችልም ባለሙያዎች አስጠንቅቀዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት ድልና ሰላም ለኢትዮጵያውያን ሶሎዳ ሚዲያ